ለስድስተኛ ጊዜ በተካሄደ የውጭ ምንዛሬ ጨረታ የአንድ ዶላር ዋጋ 133 ብር ተሸጠ። 14 ባንኮች በተሳተፉበት ስድስተኛው የውጭ ምንዛሬ ጨረታም የአንድ የአሜሪካ ዶላር አማካይ ዋጋ 133 ብር ሆኖ መመዝገቡን ካፒታል ዘግቧል። ብሔራዊ ባንክ 50 ሚሊዮን ዶላር ባቀረበበት በዚህ ስድስተኛው ዙር የውጭ ምንዛሬ ጨረታ 14 ባንኮች ተሳትፈውበታል። የ1 ዶላር አማካይ ዋጋ 133.17 ብር ሆኖ ሲመዘገብ ከ16 ቀናት በፊት በተካሄደው አምስተኛው ዙር ጨረታ የ1 ዶላር ዋጋ 132.9 ብር እንደነበር ይታወቃል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማረጋጋትና የውጭ ምንዛሬ መረጋጋትን ለመቆጣጠር ያለመጨረታ በየ ሁለት ሳምንቱ እንደሚያካሄድ ማስታወቅ ይታወሳል። ከጠቅላይ ሚኒስትሩ ጋር ግንኙነት አለው የተባለው ሪል ስቴት ቤት ገዢዎችን እያንገላታ ነው ተባለ። ላጋር የከተማው እጅግ ቅንጡ የመኖሪያ ማህበረሰብ፣ የቢዝነስና ና የምቹ የሕይወት መዳረሻም። በላጋር የከተማው አስገራሚ ከፍታ ከምቹና ቅንጡ አኗኗር ጋር ያጣጥሙ። ይህ ኤግል ሂልስ ኩባንያ የዛሬ ሶስት ዓመት ገደማ ስለ ላጋር የመኖሪያ ቤቶች ካወጣቸው ማስታወቂያዎች አንዱ ነበር። በእንዲህ አይነት ማራኪ ማስታወቂያዎች ድርጅቱ ከመንግስት ጋር በሽርክና አብሮ ይሰራል በሚለው እሳቤና ልምድ ያለው የተባበሩት አረብ ምሬት ድርጅት ነው በሚለው ስሌት በርካታ በሀገር ውስጥ ያሉና ከሀገር ውጭ ያሉ ኢትዮጵያውያን ቤቶቹን ተሻምተው ሊባል በሚችል ሁኔታ ገዝተው ነበር። ይሁንና ከሰሞኑ ለመሰረት ሚዲያ የደረሱ ያሉ አንዳንድ መረጃዎች እንደሚጠቁሙት አንዳንድ ገዢዎች ከክፍያ ጋር በተገናኘ እስካሁን የከፈሉት ገንዘብ ተወርሶ ቤታቸውን ሊቀሙ የሚችሉበት ሁኔታ ላይ ይገኛሉም። የዛሬ አምስት ዓመት ድርጅቱ ዋንላ ጋር ለተባለው እና 3200 ካሬ ላይ ላረፈው ፕሮጀክቱ የቤት ሽያጭ ሲጀምር በርካቶች የውሉን ስምምነት በቅጡ ሳዩ በፍጥነት ውል ሲፈጽሙ ነበር። ነገር ግን ውሉ ለሻጭ እንደሚያደላ የተገነዘቡት ቆይተውም ነው። የዚህ ዋን ላጋር ፕሮጀክት አልቆ ቤቶቹ ለገዢዎች የሚተላለፉት እንደ ኢሮፓያን አቆጣጠር በጁን 2013 ከሁለት አመት በፊት እንደነበር የተመለከትናቸው ዶክመንቶች ያሳያሉ። ይሁንና ፕሮጀክቱ ያለቀው በዲሴምበር 2024 ነበር። ይህም ማለት በማክሮ ኢኮኖሚ ማሻሻያው የብር ምንዛሬ ለውጥ ከተደረገ በኋላ በአጠቃላይ 192 ዩኒት ቤቶች ከነበሩት ዋላ ጋር ቤት የገዙም አንዳንድ ሰዎች አሁን ችግር ላይ እንደወደቁ ይናገራሉ። ከአንድ ወር በፊት ኤግል ሂልስ ቀሪ ክፍያ ቶሎ ካልከፈልን ቤቱ ተወስዶብንና እስካሁን የከፈልነው ተወርሶ ውላችን እንደሚቀደድ ማስጠንቀቂያ ያልኮልናል ብለው ቃላቸውን ለሚዲያችን የሰጡ ገዢዎች፣ ጉዳዩን ይበልጥ አስገራሚ የሚያደርገው ደግሞ ራሱ ድርጅቱ ሰርች ያስረክባሉ ባለበት ጊዜ ሳያስረክብ ዘግይቶ በተከሰተ የዶላር ምንዛሬ ለውጥ በአዲሱ ምንዛሬ እንድንከፍል እያስገደደን ነው ብለዋል። መሰረት ሚዲያ ካነጋገራቸው ውስጥ አንዳንዶቹ 50% ሌሎች ከዛም ከፍ ያለ የከፈሉ እንዳሉ ተመልክተናል ብሏል አሁን ቀሪው ሂሳብ ራሳቸው አዘግይተው ባመጡት አጣም በ125 ብር እና በላይ ክፈሉ እያሉ ነው ማንም እንደሚያውቀው አሁን ላይ ብር ሰው እጅ የለም። ባንኮችም ለቤት ብድር መስጠት አቁመዋል። ከየት አምጥተን እንከፍላለን ብለው የሚጠይቁት ግለሰቦቹም አንዳንዶቻቸው ጉዳዩን በሕግ ለመያዝ እንዳሰቡ ተናግረዋል። ሌላው አነጋጋሪው የሪል እስቴቱ አካሄድ ለአንዳንዶች ቀሪ ክፍያቸውን በድሮ ምንዛሪ፣ ለሌሎች ደግሞ በአዲሱ እንዲከፍሉ መደረጉ ነው። ይህ ለምን እንደሆነ እንደማያውቁና ጥያቄ ሲጠየቁ በቂ ምላሽ የሚሰጣቸው እንደሌለ ገዢዎቹ ይናገራሉ። አጥብቀን ስንጠይቅ ይህ እኮ ጠቅላይ ሚኒስተሩ በግላቸው የሚከታተሉት ፕሮጀክት ነው የሚል ማስፈራሪያ ዘል ማሳሰቢያ ይሰጠናል። በዚህ ታይቶ በማይታወቅ ሁኔታ ቅድሚያ የከፈልነው ነው ገንዘብና ቤቱ ራሱ እንደሚወሰድብን ማስጠንቀቂያ ያደርሶናል በማለት ጉዳያቸውን አብራርተዋል። ህንዶችና ግብፃውያን ሰራተኞች በብዛት እንዳሉበት የሚናገሩት ገዢዎቹም በተለይ ግብጻዊያን ሰራተኞች በቅጡ እንደማያናግሯቸውን ጨምረው ተናግረዋል። እከራከራሉ ያለ ሰውን አዲሱን የንብረት ማስመለስ አዋጅ በማንሳት እንደሚያስፈራሩም ይናገራሉ። ሌላው ቀርቶ የፋሲሊቲ ፊ በሚል 136 ዶላር አምጡ ይላሉ። ይህን ያህል ክፍያ አሜሪካን አገር ስኖር አልከፍልም ያሉት አንድ ዲያስፖራም ገዢ ድርጅቱ የጥራት ደረጃውን በቤት ገዢዎች ወጪ ለመጠበቅ መሞከሩን ኮንነዋል። ሰው ለምን ለየ ብቻ ትሪት ያደርጋሉ? አብዛኞቻችን ውጭ አገር ብዙ ዓመት ሰርተን ለፍተን ቤት ልንገዛ የመጣን ዕድሜያችን ከ50 በላይ የሆነነን ያጋጠመን ለጽድቅ ቤት የሚሰሩ እንጂ ለንግድ የተቋቋመ አይመስልም በማለት ንዴታቸውን ለሚዲያው ገልጸዋል። የመጨረሻውና አስገራሚው ከዓመታት በፊት ቤት የገዙ ሰዎች አሁን ላይ በአዲሱ ምንዛሬ ክፈሉ እየተባሉ ድርጅቱ ወደፊት ሰርቶ ለሚሸጣቸው ቤቶች ግን አዲስ ደንበኞችም በድሮ ምንዛሬ እያስከፈለ መሆኑን ነው። ለዚህና ሌሎች ጥያቄዎች ኤግል ሂልስ ኩባንያን መሰረት ሚዲያ በኢሜል የጠየቀ ቢሆንም የህዝብ ግንኙነት ክፍሉ ጥያቄው ደርሶናል፣ በሚቀጥሉት 24 የስራ ሰዓታት ውስጥ ጥያቄውን መልሳለን ካለ በኋላም ምላሹ ለቀናት ሳይሰጥ መቆየቱ ተዘግቧል። የጠቅላይ ሚኒስትሩ የጠፈር ጉዞ ከ7 ቢሊዮን ብር በላይ ሊጠይቅ እንደሚችል ተገለጸ። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የሰሞኑን መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ አገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር ዐቢይ አህመድ ናቸው። በኤምሬቶች የሚገኙ ምንጮች እንዳረጋገጡት ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከእነዚህም መሃል የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂ ዘርፍ እንዲሳቡና እንዲነሳሱ ለማድረግ ነው ተብሏል። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን ነው ተብሏል። ለመዳሰስ የሞከርናቸው ጽሑፎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ 250000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ወይም እስከ 7 ቢሊዮን ብር ሊደርስ እንደሚችል ይጠቁማሉ። ለምሳሌ ብሉ ኦሪጅን እና ቨርጂን ጋላክቲክ የተባሉት መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ200000 ዶላር እስከ 400000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር ዐቢይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጭ ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና በኤምሬቶች እንደሚሸፈን ታውቋል። ከጉዞ ጋር በተገናኘ ሂደቱን ተከታትለው እንዲያስፈጽሙ ቢያንስ አምስት የሚሆኑ የመንግስት ኃላፊዎች የቤት ስራ እንደተሰጣቸው የአገር ቤት ምንጮች አረጋግጠዋል። ይህ የቤት ስራ እስከ ሐምሌ 2017 ዓ.ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዞው እንዲከናወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስትሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው አስረድተዋል። የጤና ባለሙያዎችና መምህራን እንዲሁም የተለያዩ ሰራተኞች የዳቦ ጥያቄ የሚያቀርቡባትን ሀገር እየመሩ ይህን መሰል እቅድ መያዝ ተገቢ አለመሆኑን አስተያየት ሰጪዎች ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ወደ ውጭ ሀገር መሄዳቸው ተሰማም። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የስራ ኃላፊዎች ልኡክ ጋር በመሆን ለስራ ጉብኝት ትላንት ፈረንሳይ ፓሪስ ገብተዋል። ጠቅላይ ሚኒስትሩ ፓሪስ ሲደርሱ በብሔራዊ የጦር ኃይሎች ሙዚየም የአቀባበል ስነስርዓት ተደርጎላቸዋል። በጉብኝታቸው ከፕሬዚዳንት ኢማኑኤል ማክሮን ጋር ተገናኝተው እንደሚወያዩ የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ጠቅላይ ሚኒስትሩ ከተለያዩ ሚኒስትሮቻቸው ጋር በተለያዩ ስድስት ሀገራት ጉብኝት እንደሚያደርጉ የሚወጡ መረጃዎች ይጠቁማሉ የጉብኝቱ ዓላማ ለጊዜው ሰው ይፋ አልተደረገም። እስራኤል ኢራንን ልታጠቃ እንደምትችል በመነገሩ የነዳጅ ዘይት ዋጋ ጨመረም። እስራኤል በኢራን የኒውክሊየር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎም የነዳጅ ዋጋ ከ1 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.4 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት እጣ 70 ሳንቲም ወይም 1.1 በመቶኛ ጨምሮ ወደ 62.73 ዶላር ከፍ ብሏል። በዩናይትድ ስቴትስ የተገኘ አዲስ መረጃ እስራኤል የኢራንን የኒውክሊየር መስሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለሥልጣናትን ጠቅሶ ዘግቧል። ባለሥልጣኖቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብለዋል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦትን አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልል ውስጥም ጭምር አደጋ የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ ሀገሮች ድርጅት ውስጥ በሦስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቱ የሚመጡትን የነዳጅ ፍሰት ሊረብሽ ይችላል። በተጨማሪም ኢራን በባህረ ሰላጤው በሆር ሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋት አለ። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅ እና የተባበሩት አረብ ኤምሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋል።